ወደ ኢት ኢንፎ ኔት እንኳን በደና መጡ። ይህ ቻናል ስለ ኢትዮጵያና በዙሪያዋ ስላለው ዓለም ሚዛናዊ ጥልቅና ወቅታዊ መረጃዎችን ለማግኘት የእርሶ አስተማማኝ ምንጭ ነው። በኢት ኢንፎ ኔት የተለያዩ ጉዳዮችን እናቀርባለን። እንዲሁም እያንዳንዱን ጉዳይ በጥንቃቄ በመመርመር የተሟላ ምስል ለእርሶ በማድረስ እንተጋለን። የእኛ ዓላማ መረጃን በቀላሉ በሚገባ መንገድ ማቅረብ እርሶም እርስም በዙሪያው ስላለው ዓለም የተሻለ ግንዛቤ እንዲኖሮት መርዳት ነው። ሚዛናዊ ዘገባዎች፣ ትክክለኛ መረጃ፣ ወቅታዊ ትንታኔዎች፣ የተለያዩ ርዕሰ ጉዳዮች፣ አሳታፊ የቪዲዮ ይዘቶችን ለማቅረብ ዝግጅታችንን አጠናቀናል። ዛሬውኑ የኢት ኢንፎ ኔት ዩቲዩብ ቻናላችንን ሰብስክራይብ በማድረግ ስለ ኢትዮጵያና ዓለም ያለዎትን ግንዛቤ ያሳድጉ። ዓለምን በአዲስ እይታ ይቃኙ።